አበባ ጎደላችሁብኝ፣ ምን ሆናችሁ? አትንቀዳ ጭንቅላት ላይ ታስራለች አለች። ካልጠፋ ነገር ጋይስ፣ እንዲህ የሚያሳስብ ጂኒ ምን የምትሉት? በጤና ነው፣ በጤና ነው። የቅጣት መንፈስ የሚያሳስባት ቻሌንጅ ላይ ያለ ነው። ስትሪፕል ነው፣ በሶስት እጥፍ ነው። anything በሶስት እጠፍ ነው የሚባለው፣ ስፒስ ቻሌንጅ ላይ ያለ ነው ጋይስ። መተጋጋዝ ቾኮሌት በጣም ችግር አለው። አው እንዴ ቾኮሌት ውስጥ ያለ ስኳር፣ ቾኮሌት ውስጥ ያለ ክሬም፣ ምን የት አለ ሲጭም ኑቴላ በላለው ላይ አንዱ አባለፈው ምን ነው ራስሽን ይሄን አልኳት ጋይስ ውፍረት በጨመርሽ ቁጥር ሰው የተስማማው ይመስለዋል፣ ግን በጣም አደገኛ ነው። ታያለሻል ውፍረት ውፍረት ፈረንጆች ምን ይሉታል? ሳይለንት ኪል ይሉታል። ይህ ኮሌስትሮል እኮ በቃ ኮሌስትሮልሽ እኮ ሀይ መሆኑን እኮ ነው የሚያሳየው። አሁን በጣም እኮ የምሬን ነው። አንቺ ስፖርት ጂም ጀምሬ ያው፣ ግድ ነው ጂም ጀምሪ። መበዩን ደግሞ አስተካኪ። በጣም ኢምፖርታንት ነው። ሰው ስፖርት ስለሰራ አደለም የሚቀንሰው። በነገራችን ስፖርት ውፍረት አያጠፋም። ቦርጭ አያጠፈም ቦርጭ የሚያጠፋው ብቸኛው መንገድ የምትበይው ማስተካከል ብቻ ነው። እሱን ካስተካከልሽ ይቀልጣል። ተመስገን ማ ግላቪ የለንም ማ ሰባ ኪሎ ነሽ አንቺ? እሺ ኪሎ አስራ አምስት ኪሎ አንቺ ከእሷ በታች ነው ያለሽ እኮ ሀምሳ አንድ ነሽ። ሀምሳ አንድ ይሄ ሀምሳ አንድም አለ። እኔ ስልሳ ነኝ። ሀምሳ አምስት ለመሆን ምን ልጠቀም? ምግብ በቃ ስኳር ቀንሽ። ስኳር ነው ባይዜው። ስኳር ነው ባይዜው እንድጨምር የሚያደረግሽ ከዱባይ ወንድ ፍቅር የያዘ አንቃጥሎ ይደፋሻል። ያኔ አሪፍ ነው ትከሻለሽ። ከዱባይ የዱባይ ወንድ ብሎ አንዴ እንደዚህ መጨፍጨፍ ጥሩ ነው ጋይስ ስኳር ጫው ናቸው ሳይለጥቋንቋንያው ሳይበዛ ኢምፖርታንት ነው። ሲፋንላፋሲፋን ይሄ ግላፍ ሰጥቶሻል እንትን እኮ ማለት ነው ጫው እኮ ያው ትበያዋለሽ ምግብ ውስጥ አይብዛ፣ እንጂ ስኳር ግን ምንም ባትበይው ምንም የማያረገች በቃ ስኳር ሰውነቶች ባያገኝ ምንም የማቶኝው ነገር ቢኖር ስኳር ስኳር፣ መቶ ፐርሰንት መራቅ ነው ያለብሽ። ስኳር ሲባል ደግሞ ይሄ መቀሚው በሻይ በጠጦች የምጠጪው አለ ምግብ ውስጥ አለ ብዙ ነገር ውስጥ ገብቶሻል ብዙ ነገር ውስጥ የደም ስኳርሽን ከፍ የሚያደርጉ ምግቦችን አለመብላት። ለምሳሌ መባዩ ምግብ በሙሉ ገብቶ ወደ ጉልኮስ ነው የሚቀይረው። ምንም ነገር ስንበላ ሰውነታችን ምግቡን መጀመሪያ ወደ ጉልኮስ ነው የሚቀይረው። የስኳር መጣነውነትን ነው ጋይስ እስፒድ ላይ ነው ያለ ነው። እሺ፣ እኔ ገና መግባቴ ነው። እሷ አድራበት ነው። ስንት ነው ቁመትሽ? ቁመቴን ተመዝኝ አላቅም። ቁመት ይመዘናል፣ ይለካል፣ ይመተራል። ተመትሬ አላቅም ግን ስገምት ሩ ባታ ልጅቷ ምን ሚሪንዳሚሪንዳ አናትሽ ወጣ አጨለለሽ። ስገምት ግን ሜትር ከዘጠና እሆናለሁ። አራቶኝም ሆነሽ ነው እኔ አልበልጥሽም። እንደ ቁመት እኔ ረጅም ረዥም እኮ አይደለውም አጭር ነኝ። የሆነ እንትን መካከለኛ ነው። ድብልል ድብልል ሜትር ከዘጠና ምን ማለት የተለካው ሳስበው፣ ድሮ እኔና የድሮ ባል የምንተኛበት አድርገን ሜትር ከሃያ ነው እግሬ እስከ ጫፍ አይደርስም ብዬ ነው። ስንት ነኝ ማለት ነው?

ዝም በይልኝ ጋይ ሳረ ትሪፕ አንድ ሰው አስቀጡኝ። አዲሱ ልብስ ሽታ አለ። ይኸው ይሄ የሚያደርጉት እኮ አዲሱ ቀሚሴ ነው። ይሄድበታለሁ ብቻ ላግኝሽ ተጨረስ ነው ጋይ ሰሪ ተጨረስ ብቻ ስንት አንተ ሰባ ሁለት ኪሎ ሰባ ሶስት ነው። አረ ቁመት ነው ያለች ቁመት ቁመት ክ ሜትር፣ ሁለት ሜትር አቶ ነው። ሁለት ሜትር የሆነ ሰው የለም። አንቺ ምን ትላለች? እሱ የለም። እንዲ ሁለት ሜትር ትልቅ ነው ማለት ነው። እንዲ ሁለት ሜትር በጣም ረጅም ሰው ነው እንዴ! ምን ሆነሽ? ሁለት ሜትር ረጅም ነው። አጋይስ ሁለት ሜትር ትሆናለህ። ሜትር ሲባል ቀለለብሽ? ሁለት አንድ ሲባል እኔ ምን አውቃለሁ፣ ግራ ገባኝ እኮ ተመትር ያለ አቅም ለዛ ሜትር ከሰሞኒ አንቺ እኮ አጭርሹ አጭርሻ ትበኝ ምንም አይደለም። ድብልል ድብልል ነው የምለው ያኔ አጭር ጎዶሎም አይደለም። ትንሽ ከፍ ያልኩ ሂል ጫማ ነው ብዙ ጊዜ የምታረጊው። እኔ ሂል አልወድም፣ እንደው አንዳንዴ ነው እንጂ እንትን ነው። እኔ ስጋ ይዞኝ ነው እንጂ በጣም ረዥም ነበር። ሌላ አካውንት አላት ወይ ውሽዬ የሚል እያሉሽ ነው አዎ አይም ስትሮንግ ውመን የሚል አለኝ የስራ አካውንት 200 ሺ ያለው። አንድ ደግሞ አለ ፋሲካ ፋን ብዬ ከፈልኩት አስር ሺ ያለው። አንድ ደግሞ አለ ወሽ ጌኔ ስደተኛዋ የሚል 28 ሺ ያለው ነው። ሜትር ከ፣ ሜትር ከ77 ነው። አይ ቲንክ ሜትር ሜትር ከ68 ከ69 እንደዛ ይሆናል።